ሰላም ሰላም፣ እንዴት ቆያችሁልኝ? ዶክተር ልሳን ወርቅ ሚኪያስ ነኝ። ዛሬ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ራሱ ላይ የቀዶ ጥገና ያደረገ አንድ ጀግና ሐኪም ስለ እሱ እንነጋገራለን። አብራችሁ ቆዩ። ይሄ ሐኪም ቭላዲስላቭ ሮጎዞቭ ይባላል። ራሽያዊ የ27 ዓመት ሰርጅን ነበረ በ1960ዎቹ ወደ አንታርክቲካ ከተላኩት ለሚሽን ወይም ደግሞ ለ ግዳጅ ከተላኩት ሀኪሞች መካከል የጤና ባለሙያዎች መካከል አንዱ ነው፣ እና በዛን ጊዜ እንደ ማንኛውም ሰው ግዳጅ ይወጣል፣ ይሄዳል። እንደዛ ከሄደ በኋላ ግን አንድ አስደንጋጭና አሳሳቢ ነገር ይገጥመዋል ማለት ነው። ምንድን ነው? ሆዱን ይታመማል። ሆዱን ይታመማል እና ከባድ የሆነ ህመም ይታመማል እና ራሱን በሚመረምርበት ጊዜ ትርፋ አንጀት መሆኑን ለማወቅ ጊዜ አልፈጀበትም። ነገር ግን ትልቁ ጥያቄ ህመሙ ምንድን ነው ሳይሆን ህመሙን ካወቀው በኋላ ምንድን ነው የሚያደርገው ነው። እንግዲህ ከዛ ካሉት ከተላኩት የጤና ባለሙያዎች መካከል ብቻውን አንድ ሰርጅን እሱ ነው ያለው፣ ወይም ደግሞ የቀዶ ጥገና ባለሙያ እሱ ነው ያለው። እና ትርፍ አንጀት ደግሞ እንደምናውቀው ሁላችንም እንደምናውቀው አጣዳፊ የሆነ ቶሎ ህክምና ካልተደረገለት የሚገል የህመም አይነት ነው። አኪዩት አብዶመን ዋን ኦፍ ዘ ኮዞፍ አኪዩት አብዶመን ነው ወይም ደግሞ አጣዳፊ ህክምና የሚፈልጉ ሆድ ውስጥ የሚገኙ ኢመርጀንሲዎች ወይም ደግሞ ሰርጂካል ኢመርጀንሲ ይባላል። ከሱ ውስጥ አንዱ ነው የአፔንዲሳይትስ ና ወይም ደግሞ የትርፍ አንጀት ና ያዛን ያመዋል። ማንም ሰርጅን ወይም ደግሞ ሌላ የቀዶ ጥገና ሐኪም የለም በአጠገቡ ስለዚህ ራሱ ከባድ የሆነ ዴሌማ ውስጥ ይገባል ማለት ነው። እንግዲህ ትርፋ አንጀት ካልታከመ ወይም ደግሞ ቶሎ ቀዶ ጥገና ካልተደረገ ትንሽዬ አካል ናት እችን የምታክል የጣትን ሌባ ጣትን ይህን የሚያክል ርዝመት ያለው መጨረሻው ዝግ የሆነ ወይም ደግሞ ብላይንድ ኢንድድ የሆነ የገት ወይም ደግሞ የአንጀት ክፍል ነው እና ያ ክፍል ኦብስትራክት ካደረገ ወይም ደግሞ ከተዘጋ ምግብ መውጫ ያጣል። ምግብ መውጫ ካጣ ደግሞ ኢንፍሌምድ ይሆናል ወይም ደግሞ ይቆጣል። ከተቆጣ ደግሞ ቀጣዩ ስቴፕ የሚሆነው ይፈነዳል። ሆድ ውስጥ ከፈነዳ ደግሞ ከባድ የሆነ ህመም ፔሪቶናይትስ ወደሚባል ህይወትን ቶሎ ህይወትን ወደ ሞት የሚዳርግ ህመም ውስጥ ይዳረጋል ማለት ነው። ስለዚህ ይሄ ሰው አንድ አማራጭ ነው ያሉት ሁለት አማራጮች ነው ያሉት እንግዲህ ሁላችንም የምናስበው ያው ወደ ሀገሩ ራሽያ ተመልሶ ይሰራል ወይም ቀዶ ጥገና እንዲደረግለት ነው። ነገር ግን የ30 ቀናት 30 ምናምን ቀን የባህር ላይ ጉዞ ይጠብቀዋል እና የነበረበት ወቅት ደግሞ በራ እንትን ምንድነው በጣም በረዷማና ከባድ የሆነ ዊንተር ወይም ደግሞ ክረምት የሚባለው ከባዱ የራሽያ ብርድ ያለበት ጊዜ ነው። ስለዚህ መርከቦች አንድ ጊዜ የሚሄዱት እና ለሱ ብሎ መመለሻ መንገድ የላቸውም። በረዶ በበረዶ ነው አገሩ። ስለዚህ አንድ አማራጭ ያለው ቁጭ ብሎ መጠበቅ፣ ሞቱን መጠበቅ ወይም ደግሞ በሂስትሪ ተደርጎ የማይታወቅ ወይም ደግሞ በማንም አድርጎት የማያውቀውን ራሱ ላይ ቀዶ ጥገና ማድረግ ነው። እንግዲህ ይሄ ሰው ከራሱ ጋር ተወያየ፣ ከራሱ ጋር ዲስከስ አደረገ። ምንድነው የወሰነው? ቀዶ ቁጭ ብዬ ከማይ ቀዶ ጥገናውን ራሴ ብሰራው የሚል ድምዳሜ ላይ ይደርሳል። ድምዳሜ ላይ ደርሶ ብቻ አላበቃም፤ ያቅዳል፣ ሰዎች ይመርጣል። የጤና ባለሙያዎች አሉ፣ ነገር ግን ሰርጅኖች የሉም ወይም ደግሞ ቀዶ ጥገና ባለሙያ ስለሌለ የሚተማመንባቸውን ሁለት አሲስታንቶች ይመርጣል። ከመረጠም በኋላ ምን ማድረግ እንዳለባቸው እያንዳንዱን ስቴፕ ይነግራቸዋል። መስታወት ይዘውለት ከፊት የሚቆም ሰው አደረገ እና ማደንዘዣ፣ ብዙ ጊዜ ይሄ የሚሰራው አብዛኛውን ጊዜ በስፓይናል ብሎክ ወይም ደግሞ ከወገበታች ባለ ማደንዘዣ ወይም ደግሞ በጀኔራል አንስቴዣ ነው። ያው እንደየሁኔታው ይለያያል። ነገር ግን እሱ ራሱ ስለሆነ መስራት ያለበት ይሄንን ሊሰራው የሚችለው ሎካል አነስቴዣ ወይም ደግሞ እዛው አካባቢ ላለች ለቁስሉ ለሚቀዳት ቁስል ብቻ ያለች ማደንዘዣ ነው መጠቀም ያለበት። ምክንያቱም ራሱን ከሳተ ይሄ ሰው ምንድን ነው አንስቴዣ ጀነራል ስቴዣ ሰጥቶ ራሱን ከሳተ መስራት አይችልም። ስፓናል አንስቴዣ ደግሞ የሚሰጠው ባለሙያ የለም፣ ፕላስ ደግሞ ራሱም ራሱን መስጠት አይችልም። ስለዚህ ያለው አማራጭ ሎካል አነስቴዣ ወይም ደግሞ አካባቢውን ብቻ የሚያደነዝዝ ህመም ማደንዘዣ በመርፌ ራሱን መውጋት ይኖርበታል ማለት ነው እና ሲናገር በዲያሪው ላይ ሲጽፍ በጣም ሰውነቱ እንደፈራና ህመሙ ከፍርሃቱ በልጦበት ነው ይህን እያደረገ የነበረው እና ልክ መርፌውን አንስቼ ራሴን ማደንዘዣ ወጊ መርፌውን ስወጋው ፍርሃት የጠፋና ለጊዜው መስራት ጀመርኳለ። ከዛ እየሰራ በመሀል ላይ እንግዲህ ዋናው የአንጀቱ ፓርት ወይም ደግሞ አፔንዲክስ ወይም ደግሞ ትርፍ አንጀቷን የሚቆርጥበት ቦታ ላይ ሲደርስ እንደአጋጣሚ ይቆርጠዋል፣ አንጀቱን ይቆርጠዋል ማለት ነው። ያኔ ሌላ በስህተት ያው ይቆርጠዋል። በሚቆርጠው ጊዜ ራሱ መስፋት ነበረበት። እሱን እንደገና ሰፍቶ ወደ ትርፋንጀቷን ወደ መፈለግ ይሄዳል ማለት ነው። እንግዲህ በዚህ ሁኔታ ውስጥ ብዙ ደም መፍሰስ ጀመረ። በህመሞች መሰማት ጀመሩት እና ጭንቅላቱን ራሱን እስኪ ሴት ድረስ ህመም ተሰማው። እጆቼ እጆቼን ፊል ማድረግ እስኪያቅተኝ ወይም እጆቼ የራሴ መሆናቸው እንዲሰማኝ መሰማት እስኪያቅተኝ ድረስ ነው ህመም እየተሰማኝ የነበረው ብሎ ጽፏል። እና ልክ የመጨረሻው ሰዓት ላይ ሲደርስ እንትኗን ያገኛታል ከረጅም ከሁለት ሰዓታት ሰርጀሪ በኋላ ያገኛታል እንትኗን። በነገራችን ላይ በመሀል ያልነገርኳችሁ እንትን መስታወት ይዘውለት እየሰራ እያለ በደንብ ያው፣ መስታወት ከፊታችን ስናስቀምጥ የግራው ወደ ቀኝ፣ የቀኝ ወደ ግራው ይሆናል እና እሱ ነገር ሊያሰራው ስላልቻለ በዳበሳ ብቻ መስራት ይጀምራል። ስለዚህ እንግዲህ አስቡት በዳበሳ ምንም ነገር ሳያይ የራሱን ሰውነት እየቆረጠ አወጥቶ በተሳካ ሁኔታ ሰርጀሪውን ሰርቷል ማለት ነው። እንግዲህ ይሄ በጣም ከባድ የሆነ ከዚህ በፊትም ተሰርቶ ማይታወቅ፣ ከዚህ በፊት ማለት ከሱ በፊትም ተሰርቶ ማይታወቅ፣ ከሱ በኋላም እኔ እንጃ ማንን ማን ሊሰራው እንደሚችል የሚከብድ ፕሮሲጀር ነው እና በጣም ስለገረመኝ ይሄ ታሪክ አጋረቻችኋለሁ። እስቲ እናንተ አይታችሁ ምን ተሰማችሁ? ይሄን እንትን ስትሉት ስለ እሱ ኮሜንት ሴክሽን ላይ ጻፉልኝ። ሌሎች እንደዚህ ኢንስፓየር የሚያደርጉ ወይም ደግሞ አስገራሚ የሆኑ የህክምና ታሪኮችን ማጋራት እጀምራለሁ። አመሰግናለሁ። ሀሳብ አስተያየት ካላችሁ እንትን በሉልኝ፣ በዚህ በኮሜንት ሴክሽን ላይ ጻፉልኝ። ጥያቄም ካላችሁ እንድሰራላችሁ የምትፈልጉት ነገር ካለ በእሱ ላይ ጻፉልኝ። ሌላው ደግሞ ዋናው ነገር እንደዚህ አይነት ቪዲዮዎች ደግሞ ፖስት ሳደርግ እንዲመጡላችሁ ሰብስክራይብ በማድረግ ቤተሰቡ ይሁኑ። የደውል ምልክቷን በመጫን ደግሞ ፖስት ሳደርግ እንዲደርሳችሁ እሷን እንትን በሉልኝ። አመሰግናለሁ።